የምናደርሳችሁ ብለናል ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጅነው ስፖርታዊ መረጃዎቻችን እንሻገራለን በቀዳሚነት የምናነሳው የ33ኛው ሳምንት የኢትዮጵያ ፕሪሚየር ሊግ አሁናዊ ያለበት ውጤት ምን ይመስላል የሚለውን ጉዳይ እናነሳለን በተለይ ትላንትና የተጠበቁ ሁለት መራ ግብሮች ነበሩ በተለይ ኢትዮጵያ መድና ቅዱስ ጊዮርጊስ 12 ሰዓት ላይ የተገናኙበት ምራ ግብር ትልቅ ትኩረት ማግኘት የቻለ ጨዋታ ነበረ ይህ ጨዋታ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት መጠናቀቅ ችሏል። በተለይ ኢትዮጵያ መድን ይሄን መራ ግብር አሸንፎ ቢሆን ኖሮ የኢትዮጵያ ፕሪሚየር ሊግ ሻምፒየን መሆኑን የሚያረጋግጥበት ውጤት ይመዘገብ ነበረ። አስቀድሞ ኢትዮጵያ ቡና በአርባ ምንጭ ከተማ መሸነፉን ተከትሎ ይሄን ጨዋታ ነበር ኢትዮጵያ መድን ሲጠብቅ የነበረው። ትናንትና ግን በአቻ ወይም ደግሞ ዜሮ ዜሮ በሆነ ውጤት መራ ግብሩን አጠናቋል። እንደዛም ሆኖ እንኳን አንድ ነጥብ አግኝቷል ኢትዮጵያ መድን ትላንትና። ታዲያ ከተከታዩ ኢትዮጵያ ቡና ጋር ያለው ነጥብ ልዩነትም ወደ ዘጠኝ ከፍ ብሏል። የኢትዮጵያ ፕሪሚየር ሊግ ቀሪ ሶስት መርሃ ግብሮች ብቻ ናቸው የሚቀሩት። በእነዚህ መርሃ ግብሮች ላይ ኢትዮጵያ መድን በብዙ አማራጮች ሻምፒዮን መሆን የሚችልበት እድሉ ሊሰፋል ተብሎ ነው የሚጠበቀው። ካለው ነባራዊ አንጻር ቁጥራዊ መረጃዎች አንጻር ስንመለከት እንኳን ወደ አብዛኛው እድሎቹ ወደ ኢትዮጵያ መድን የሚያጋድሉ ናቸው ብሎ ማንሳት ይቻላል። በእርግጥ በእግር ኳስ ምን ሊፈጠር እንደሚችል አይታወቅም፣ ግን አብዛኛውን ካለው ነገር አንጻር ስንመለከተው ግን ኢትዮጵያ መድን ሻምፒዮን ነው ብሎ ማንሳት ይቻላል፣ ወይም ወደዛ ምዕራፍ የተጠጋ እግር ኳስ ክለብ ነው ብሎ ማንሳት ይቻላል። ይሄ ቡድን ሶስቱን ምራ ግብሮች ቢሸነፍና ኢትዮጵያ ቡና ሶስቱን ምራ ግብሮች ቢያሸንፍ እንኳን የሚያስቆጥራቸው ኢትዮጵያ ቡና የሚያስቆጥራቸው የጎል መጠኖች ከፍ ማለት እንዳለባቸው የእርስ በርስ ወይም ደግሞ በሁለቱ ቡድኖች መካከል ያለው የግብ ልዩነት ይናገራል። 16 የግብ ልዩነቶች አሉ። እነዚህን የማጥበብ ሌላው ከባዱ የቤት ስራ ነው የሚሆነው። ከዛ በዘለ ኢትዮጵያ ቡና ከሶስቱ መራ ግብሮች በአንዱ መራ ግብሮች ነጥብ የሚጥልበት አጋጣሚ እንኳን ቢፈጠር ኢትዮጵያ መድን ሶስት መራ ግብሮች ቢሸነፍ ሻምፒየን መሆን የሚችልበት እድል ይፈጠራል። ከዛ በዘላ ኢትዮጵያ መድን በራሱ እንደውም አንድ መራ ግብር እንኳን በአቻ ውጤት ማጠናቀቅ የሚችልበት አጋጣሚ ከተፈጠረ የሊጉ አሸናፊ መሆኑን ያረጋግጣል። እና በብዙ አማራጮች ኢትዮጵያ መድን እድል ያለው እግር ኳስ ቡድን ነው። ትላንትና ግን አሸንፎ ቢሆን ኖሮ ሶስት መራ ግብሮች እየቀሩት የኢትዮጵያ ፕሪሚየር ሊግ ሻምፒየን መሆን የሚችልበትን እድል ይፈጥር ነበረ አሁን አንድ ምራ ግብር እንዲጠብቅ አስገድዶታል። ወይ በኢትዮጵያ ቡና ምራግብር ይወሰናል፣ አሊያም ደግሞ ራሱ ኢትዮጵያ መድን በቀጣይ በሚያደርገው የ34ኛ ሳምንት ምራግብር የሚያስመዘግብ ውጤት ይጠበቃል። ከመቻል ጋር ነው ምራግብሩ የሚያከናውነው፣ በጣም ጠንካራ ጨዋታ ሊሆን እንደሚችል ይጠበቃል። ይህ ምራግብር ምን አይነት ውጤት ይመዘገብበታል የሚለው ነገር እንግዲህ በ34ኛው ሳምንት የምንመለከተው ጉዳይ ነው የሚሆነው ሌላኛው ትላንት በኢትዮጵያ ፕሪሚየር ሊግ የተደረገው ምራ ግብር የወልዋሏ ዲግራት ዩኒቨርሲቲ ና የድሬዳዋ ከተማ ምራ ግብር ነበረ ለአለመውረድ የሚደረግ ና አስቀድሞ በወረደ ቡድን መካከል የተደረገ ጨዋታ ነበረ በተለይ ወልዋሎ ያልተጠበቀ ድል ነው ትላንትና ማስመዝገብ የቻለው ሶስት ለአንድ በሆኑ ውጤት የትላንትናውን ምራ ግብር ማሸነፍ ችሏል ወልዋሏ ዲግራት ዩኒቨርሲቲ ሱልጣን ብሬ ናትናኤል ሰለሞን ና ዳዊት ገብሩ ሶስቱን የአሸናፊነት ኳሶች ለወልዋሎ ማስቆጠር የቻሉ ተጫዋቾች ናቸው ዘራይ ገብረስላሴ ደግሞ ድሬዳዋ ከተማ ከሽንፈት ያልታደገች ግብ አስቆጥሯል። ድሬዳዋ በ39 ነጥቦች 11ኛ ደረጃ ላይ ተቀምጦ ነው የሚገኘው። ይህ ቡድን አሁንም የመውረድ ስጋት ካለባቸው ቡድኖች መካከል አንዱ ነው። በተለይ የእነ አዳማ በዚህ ፕሪሚየር ሊጉ ወደ አዳማ ከተጓዘ በኋላ እያሳዩ የሚገኙት አቋም በጣም አስደናቂ መሆኑን ተከትሎ እነ ፋሲል ከነማን ጨምሮ በተመሳሳይ እነ መቀለሰቡ አንድርታና እነ ድሬዳዋ ከተማ በቀጣይ በሊጉ የሚያደርጓቸው ምራ ግብሮች ላይ ውጤት የመውሰድ ግዴታ ውስጥ ገብተው ነው ጨዋታዎቻቸውን የሚያከናውኑት። አዳማ ቀደም ብለ እንደገለጽ ነው ወደ አዳማ ፕሪሚየር ሊግ ወደ ኢትዮጵያ ፕሪሚየር ሊግ ወደ አዳማ ከመጣ በኋላ ያደረጋቸውን ሶስቱንም ምራ ግብሮች በስኬት ነው ማጠናቀቅ የቻለው። በእርግጥ አሁንም ይሄ ቡድን በሊጉ አስራ አምስተኛ ደረጃ ላይ ነው ተቀምጦ የሚገኘው። በዚህ በውጤቱ መሰረት እንኳን አሁንም ወራጅ ቀጠና ውስጥ የሚገኝ እግር ኳስ ቡድን ነው። መቀለሰቡ አንድርታ ደግሞ ሌላኛው ወራጅ ቀጠና ውስጥ የሚገኝ እግር ኳስ ቡድን ነው። እነዚህ

በቀጣይ በሊጉ በሚደረጉ የ34 የ35 ና 36ኛ ሳምንት መርሃ ግብሮች ላይ የሚያስመዘግቧቸው ውጤቶች ማን በሊጉ ይቆያል፣ ማን እስከ ሊጉ ይወርዳል የሚለው ነገር የሚለዩ ነው የሚሆነው። ሶልሽር ና ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ ከሊጉ ወርደዋል። ሁለት ወራጅ ቡድኖች እንግዲህ 15ኛ ና 16ኛ ደረጃ ይዘው የሚያጠናቅቁ ቡድኖች እነማን ናቸው የሚለው ነገር ነው በቀጣይ በጉጉት የሚጠበቀው። የሻምፒዮነት ጉዳዩ እንዳለ ሆኖ ማለት ነው። ምናልባት ዛሬ የሚደረጉ መርሃ ግብሮችም የተወሰነ ፍንጭ ይሰጣሉ ተብሎ ነው የሚጠበቀው። በተለይ 3 ሰዓት ከ30 ረፋድ ላይ የሚደረገው የሶልሽር ና ዋሳ ከተማ መራገብር ይጠበቃል። ሶል ሽረ ከሊጉ ወርዷል። ሐዋሳ ከተማ ደግሞ በሊጉ ለመሰንበት እየታገሉ ከሚገኙ ቡድኖች መካከል አንዱ ነው። በተለይ የሐዋሳ ቆይታውን በጣም በስኬት የደመደመ እግር ኳስ ቡድን እንደነበር ይታወቃል። በእርግጥ ወደ አዳማም ከመጣ በኋላ የከፋ ውጤት ያስመዘገበ ቡድን አይደለም። ዛሬ ግን ከሰውል ሽረ ጋር የሚያደርገው ምራ ግብር በድል ወይም በአሸናፊነት ማጠናቀቅ የሚችል ከሆነ በሊጉ የመሰንበት እድሉን በደንብ እያሰፋ የሚሄድ እግር ኳስ ቡድን ይሆናል ተብሎ ነው የሚታሰበው። ከዛ በዘለለ የመቀለ ሰባ እንደርታም ጨዋታ ከሲዳማ ቡና ጋር የሚያደረገው ምራ ግብር ዘጠኝ ሰዓት ላይ ዛሬ ይደረጋል። ይሄ ጨዋታም በጣም የሚጠበቅ ትልቅ ምራ ግብር ነው። ሲዳማ ቡና በጣም ጥሩ ጉዞ በተለይ በሐዋሳ በነበረው ጉዞ ቆይታ ላይ አብዛኛውን በሚባል ደረጃ መራ ግብሮቹን በአሸናፊነት የተወጣ እግር ኳስ ቡድን ሆኖ አሁን ደረጃውን በደንብ አሻሽሎ ከፍ ብሎ የተቀመጠ እግር ኳስ ቡድን ነው። የሞረድ ስጋት የሌለበት እግር ኳስ ቡድን ነው። ነገር ግን መቀለ ሰው አንድርታ በሊጉ 16ኛ ደረጃ ላይ ነው የሚገኘው። ምናልባትም ከአራት አመታት ቆይታ በኋላ ወደ ፕሪሚየር ሊጉ ከመጣ በኋላ እነ ሱልሽርና እነ ወልዋሎ አዲግራት ዩኒቨርሲቲ ተከትሎ ከሊጉ ላለመውረድ የሚታገል ቡድን እንደመሆኑ መጠን ዛሬ ለመቀለ ሰው አንድርታ ጨዋታው እጅግ በጣም አስፈላጊ ነው ብሎ ማንሳት ይቻላል። መቀለ ዛሬ የሚሸነፍ ከሆነ ይበልጣ አጣብቂኝ ውስጥ በደንብ የሚገባበት አጋጣሚ ይፈጠራል። በተለይ እና ዳማ ደግሞ ከዚህ ጨዋታ ነጥቦችን እየወሰዱ መውጣት የሚችሉ ከሆነ የመቀለ ሰባ እንደርታ የመውረድ ነገር እየሰፋ ነው የሚወጣው። ዛሬ ግን መቀለ ሰባ እንደርታ ማሸነፍ የሚችል ከሆነ እድሉን በተሻለ ያሳድጋል ተብሎ ነው የሚጠበቀው። ሌላው የመውረድ ስጋት በተወሰነ ያለበትም ፋሲል ከነማ ነው። ባለፉት አመታት በኢትዮጵያ ፕሪሚየር ሊግ አስደናቂ ከነበሩ ቡድኖች መካከል አንዱ ነው። በዚህ ውድድር አመትም ጠንካራና ጥሩ የሚባል ስብስብ ከያዙ ቡድኖች መካከል አንዱ ፋሲል ከነማ ነው። ነገር ግን በውድድር አመቱ በጣም እየተቸገሩ ከሚገኙ ቡድኖች መካከል አንዱ ነው። ይህ ቡድን በተደጋጋሚ ነጥቦችን በመጣል በመሸነፍም በፕሪሚየር ሊጉ አሁን የመውረድ ውስን ስጋት ካለባቸው ቡድኖች መካከል የሚጠቀስ ቡድን ነው። በቀጣይ እንግዲህ በዛሬ ከወላይታ ዲቻ ጋር በሚያደርገው መራ ግብር ማሸነፍ የመሰንበቻውን ነገር ይበልጡን ያረጋግጥለታል ተብሎ ነው የሚጠበቀው። ወላይታ ዲቻ የሚያሸንፍ ከሆነ ግን ፋሲል ክርማ ይበልጥ አጣብቅኝ ውስጥ የሚገባበት መራ ግብር ነው የሚሆነው። 3 ከ30 9 ሰዓትና 12 ሰዓት ላይ እነዚህ መራ ግብሮች ዛሬ ይደረጋሉ። የኢትዮጵያ ከ20 አመት በታች የማጠቃለያ ውድድር በሐዋሳ የተከናወነ ነው የሚገኘው እንደሚታ ታወቀው እንግዲህ በዛሬ የግማሽ ፍጻሜ ሁለት መርሐ ግብሮች ይደረጋሉ። አስቀድሞ 7 ሰዓት ከ30 ላይ የሚደረገው የአዳማ ከተማና የኢትዮ ኤሌክትሪክ መርሐ ግብር ይጠበቃል። ከዛ በዘለ 9 ሰዓት ከ30 ላይ ደግሞ ሲዳማ ቡናና አርባ ምንጭ ከተማ ይገናኛሉ። አዳማ ከተማ ምድብ አንድን በአንደኝነት አጠናቆ ነው ወደዚኛው የግማሽ ፍጻሜ መርሐ ግብር መምጣት የቻለው። የኢትዮጵያ ከሀያ ዓመታች ፕሪሚየር ሊግ በተደረገባቸው ወቅቶች ውስጥም በጣም ጠንካራ ቡድኖች ከነበሩት መካከል አንዱ አዳማ ከተማ እንደነበር ይነገርለታል። በዚህ ውድድር ላይም በጣም ጥሩ በሚባል ደረጃ ላይ በጥሩ ቅርጽ ላይ የተቀመጠ እግር ኳስ ቡድን ነው ብሎ ማንሳት ይቻላል ዛሬ ከኢትዮ ኤሌትሪክ ጋር የሚያደርገው ጨዋታ ይጠበቃል ኢትዮ ኤሌትሪክ ከምድብ ሁለት ሁለተኛ ደረጃን ይዞ ማለፍ የቻለ እግር ኳስ ቡድን ነው ሌላው ከምድብ አንድ ሁለተኛ ደረጃን ይዞ ማጠናቀቅ የቻለ አርባ ምንጭ ከተማ ደግሞ ከምድብ ሁለት አንደኛ ሆኖ ካጠናቀቀው ሲዳማ ቡና ጋራ የሚያደርጉት መራ ግብር ይጠበቃል በእርግጥ እነዚህ ሁለቱ ምድቦች ላይ የአንድ ጨዋታ ብልጫ አለ ምድብ ላይ አራት አራት መራ ግብሮችን ነው እያንዳንዱ ቡድን ማከናወን የቻለው ምድብ ሁለት ላይ ደግሞ ሶስት ሶስት ጨዋታዎችን ነው ማከናወን የቻሉት በአንኛ ምክንያት ደግሞ ምድብ ሁለት ላይ የተደለደለው ወይም ደግሞ መራ ግብሮት ሁለት የነበረው ሀዲያ ሆሳና እግር ኳስ ቡድን በዚህ ውድድር ላይ አለመሳተፉን ተከትሎ በአራት ቡድኖች ብቻ ነው መራ ግብሮ መከናወን የቻለው ስለዚህ ምድብ ሀ ላይ ያሉ ቡድኖች የአንድ ጨዋታ ብልጫ አላቸው ምናልባትም በድካም ደረጃ የሚሰላ ከሆነ በእግር ኳሱ ማለት ነው የተወሰነ ድካም ሊኖር የሚችለው ምድብ ሀ ላይ ያሉ እግር ኳስ ቡድኖች ላይ ነው። የተሻለ እረፍት ያላቸው ደግሞ ምድብ ለ ላይ የሚገኙ ቡድኖች ናቸው። ዛሬ እንግዲህ ኢትዮ ኤሌትሪክ፣ አዳማ እንዲሁም ደግሞ ሲዳማ ቡና ከአርባምንጭ ከተማ የሚገናኙበት ጨዋታ ይጠበቃል። ወደ ውጭ ስፖርታዊ መረጃዎቻችን ስንሻገር የዩኤፋ ኔሽንስ ሊግ የግማሽ ፍጻሜ አንድ ምራ ግብር ዛሬ ይደረጋል። ጀርመን ከፖርቱጋል ተጠባቂው ጨዋታ ነው ዛሬ በአሊያንዝ አሬና ነው ይሄ ምራ ግብር የሚደረገው። በቅርቡ በባየር ሙኒክ አሊያንዝ አሬና ስቴዲየም የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ቅዳሜ ለት መደረጉ የሚታወስ ነው። ከዛ በኋላ እንግዲህ ሌላኛውን ትልቁን ውድድርም የሚያስተናግድበት ምሽትን ዛሬ ያሳልፋል ተብሎ ነው የሚጠበቀው። በተለይ በቅርብ አመታት በነበራቸው እርስ በርስ ግንኙነት የጀርመን ብሔራዊ ቡድን ፍጹም የተሻለ ብሔራዊ ቡድን ነው ብሎ ማንሳት ይቻላል። በባለፉት አራት መራ ግብሮች እንኳን 23 ግቦችን፣ 13 ግቦችን እዚህ ቡድን ላይ ማስቆጠር የቻለ በጣም ጠንካራ ቡድን ነው የጀርመን ብሔራዊ ቡድን ብሎ ማንሳት ይቻላል ካላቸው እርስ በርስ ግንኙነት አንጻር ነገር ግን የፖርቹጋል ብሔራዊ ቡድን በቅርብ ዓመታት በየዘርፉ በሚባል ደረጃ በየቦታው በየክፍሉ በመጫወቻ ክፍሎች ውስጥ ማለት ነው ጥሩ ጥሩ አቅም ያለ ጨዋቾችን እያፈራ መምጣቱ ዛሬም በቀላሉ ላይሸንፍ የሚችልበት አጋጣሚ እንደሚፈጠር ይጠበቃል። የጀርመን ብሔራዊ ቡድንም በሜዳውና በደጋፊው ፊት እንደ መጫወቱ መጠን የተሻለ ግምት ያገኘበት ጨዋታ ነው ብሎ ማንሳት ይቻላል። ትላንትና በተመሳሳይ ውድድር ማለት ነው በዩኤፋ ኔሽንስ ሊግ ማለት ነው በሴቶቹ የጀርመን ብሔራዊ ቡድን የኦስትሪያ ብሔራዊ ቡድንን እዛው ጀርመን ላይ ስድስት ለዜሮ በሆኑ ውጤት ማሸነፍ ችሎ ወደ ግማሽ ፍጻሜ የተሻገረበት ሁለቱን ውጤት ማስመዝገብ ችሏል፣ እና ዛሬ ደግሞ ወንዶቹ ምን አይነት ውጤት ያስመዘግባሉ የሚለው ነገር የሚጠበቅ ነው። ካለፉት 19 የእርስ በእርስ ግንኙነታቸው በ11 የጀርመን ብሔራዊ ቡድን ማሸነፍ ችሏል። በሶስቱ ብቻ ነው የፖርቱጋል ብሔራዊ ቡድን ማሸነፍ የቻለው፣ እና ዛሬ የሚደረገው ጨዋታ ይበልጡኑ እንዲጠበቅም አድርጎታል። ነገ የስፔን ብሔራዊ ቡድን ከፈረንሳይ ጋር የሚያደርጉት መራ ግብርም በተመሳሳይ የሚጠበቅ ጨዋታ ነው። የሲሞኔ ኢንዛጊን ጉዳይ እናንሳ። ሲሞኔ ኢንዛጊ ከኢንተር ሚላን ጋር ትላንትና በይፋ ተለያይተዋል። እኛ አሰልጣኝ ወደ አራት አመታት ገደማ የሚጠጋ ቆይታ ነበረ በዚህ ክለብ ቆይታ ማድረግ የቻሉት። ምናልባት በዚህ ክለብ በነበራቸው ቆይታ የጣሊያን ዋንጫን ጨምሮ የጣሊያናችን አሸናፊት አሸናፊ ዋንጫና የስኩዴቴ ዋንጫን ክብር ማሳካት የቻሉ አሰልጣኝ ናቸው። ሁለት ጊዜ ደግሞ ባለፉት ሶስት አመታት ማለት ነው በአውሮፓ ሻምፒዮንስ ሊጉ ለፍጻሜ መብቃት የቻሉ አሰልጣኝ ናቸው። ምንም እንኳን ዋንጫውን ባያሳኩም ስኬታማ ናቸው ብሎ ማንሳት ይቻላል። በኢንተር ሚላን ቤት ባላቸው ቆይታ የሳውዲ አረቢያን ክለብ አልሂላል እግር ኳስ ክለብን ለመቀላቀልም ስለመስማማታቸው ተሰምተዋል። እስከ 25 ሚሊዮን ፓውንድ የሚያስገኝ ገቢም በዛ ክለብ የሚሄዱ ከሆነ እንደሚያገኙ ነው መረጃዎች የሚያሳዩት። እንዲሁም አሁን አሁን እየወጡ የሚገኙት መረጃዎች የሚያሳዩት ደግሞ አሰልጣኙ እንግዲህ አልሂላልን እየመሩ በአለም የክለቦች ዋንጫ ውድድር ላይ እንደሚሳተፉ ነው መረጃዎች የሚያሳዩት። በመጨረሻም የኬለርና ና የፍሌከንን ጉዳይ እናንሳ ና ፍሌከር፣ እነዚህ ግብ ጠባቂዎች እንግዲህ አንደኛው ወደ ብሬንትፎርድ፣ አንደኛው ደግሞ ወደ ባይ ሊቨርኩሰን ያደረጉትን ዝውውር በትላንት ነው ለታጠናቀዋል። ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችሁን በዚያ በኩ በያላችሁበት መልካም ቀኝላችሁ።